ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ ዲ የዩትዩብ ቻናል አድማጭ ተመልካቾቻችን በእለተ ቅዳሜ ቀን ሰኔ 7 2017 ዓ ምት በመረጃ ሰዓቴ መደመጥ አለባቸው ብዬ እያሰብኳቸው ነም ሰበር፣ አሁናዊ፣ አስቸኳይ ትኩረት የሚሹ በርከት ያሉ የአዳር የአውደ ውጊያ መረጃዎችን ጨምሬ በመረጃ ሰዓቴ በዝርዝርና በስፋት ላስደምጣችሁ በሰዓቴ መረጃዎችን አሰባስቤ እንዲሁም ደግሞ አጥናክሬ ወደ እናንተ መጥቻለሁ። ክቡራንም ከምታረምጧቸው ሰበር መረጃዎች መካከልም የአማራ ፋኖ ነው ብሔራዊ ኃይል በወሎና በሸዋ ቅጥና በጥምረት በወሰዱት ልዩ እርምጃ የገዢው ቡድን ወታደር ዘርግቶት የነበረውን ኬላ ሙሉ ለሙሉ በቁጥጥራቸው ስር መኋላቸው የደረሱ መረጃዎችም አመላክተዋል። የጠላት ጦርም በዚህ ቅጥና ድባቅ ተመቷል። በቆራጡ በለጠ አንዳርጌ ላይ መብረቃዊ ጥቃት እንደተወሰደበት መረጃዎችም ተሰምተዋል። ከዚህ ጋር በተገናኘ አስተማሪ መረጃዎችንም የማስደመጣችሁም ይሆናል። የምክር ቤቱ አባል ዶክተር ደሳሌ ጫኔ ዝምተውንም ሰብሯል። ለመሆኑ የምክር ቤቱ አባል ዶክተር ደሳሌ ጫኔ ምን ተናገረ? በቆይታችንም ተጨማሪ መረጃዎችን አስደምጣችኋለሁ። ትሌሊ ዘንገና ብርጌ ልማደኘው ዛሬም የጠላትን ጦር ፍርክስክሱን ክስክሱን ማውጣቱን ማጠናክረው ቀጥሏል። በምስራቅ በለሳ ወረዳ ቋላ ሞሴት ከተማ ላይ በተደረገ የአጭር ሰዓት ውጊያ ከሰላሳ በላይ የአገዛዙ ወታደሮች ተደምስሰዋል። ውድ ነው የተከበራቸው የፋሲለው ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን በመረጃ ሳቴ እነዚህንና ሌሎች መሰል አሁናዊ መረጃዎችን ታደምጣላችሁ። ይህንን ቻናል አሁን ነው ሰብስክራይብ አድርጉ። ሰበር ወቅታዊ ዕለታዊ መረጃዎችን በየሰዓቱና በየዕለቱ የሚያደምጡ ይህንን ቪዲዮ ላይክና ሸር በማድረግ የሚጀምረው በአማራ ፋኖ ብሔራዊ ድርጅት ስር በዋርኮ መረውዳጁ የሚመራው የወሎ ቀጠናና በአርበኛ ኢንጂነር ደሳሌ ሲያስብ ሸዋ የሚመራው የሸዋ ቀጠና ፋኖች በጥምረት በደቡብ ወሎ ዞን ምዕራቡ ወረዳ በነበረው የአገዛዙ ወታደሮች ላይ በተጠናከረ እርምጃ መውሰዳቸውን የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ኃይል በወሎና ሸዋ ቅጠና በጥምረት በወሰዱት ልዩ እርምጃ የገዥ ቡድን ወታደሮች ዘርግተውት የነበረውን ኬላ ሙሉ ለሙሉ ቁጥጥራቸው ስር አድርገውታለም። የአማራ ፋኖ ብሔራዊ ኃይል በሽዋ ነገዱ ጓዱ ክፍለ ጦርና የአማራ ፋኖ ብሔራዊ ኃይል በወሎ ልጅ እያሱ ኮር ስር የሚገኘው ቤት አማራ ክፍለ ጦር በጋራ በመሆን በደቡብ ወሎ ዞን ውግድ ወረዳ ጉርንጅና፣ ሶክሮ እንዲሁም ደግሞ ጉለሌ በተባሉ ቀጠናዎች ውስጥ በነበረው የአገዘዙ ወታደሮች ላይ እርምጃዎችን የወሰዱ ሲሆን ትላንት ማለትም ሰኔ ስድስት ማለዳ ጀምሮ ሲሆን በዚህም በጠላት ላይ ከባድ ጥቃት መሰንዘሩና ፋኖችም ታላቅ ድልን ተቀናጅተዋል። በዚህ ውጊያም ገርንጅ ከተማን ጨምሮ በጠላት ቁጥጥር ስር የነበሩ በርካታ ቅጥኖች ነጻ የወጡ ሲሆንም ከሌላ ከተማ በቅርብ ርቀት የአገዛዙ ወታደሮች ኬላ ዘርግቶ ተሽከርካሪዎችን ሲዘርፍበት የነበረው አካባቢም በፋኖ ቁጥጥር ስር መግባቱን የመረጃ ምንጮች ተናግረዋል። በማራፋን ነው ብሔራዊ ኃይል ስር በአራቱም ቀጠና የሚገኙ አደረጃጀቶች በጥምረት የሚያደርጉትን ተጋድሎ አጠናክረው ስለመቀጥላቸው ጭምረው እየተነገረም የሚገኝም በዚህም በቀጠም የመሪ ድርጅቶች የማራፋን ነው ብሔራዊ ኃይል አህዶች በውደት ተጋድሎን አጠናክረው የሚቀጥል ሲሆን በበርካታ ቀጠናዎችም በተመሳሳይ ጊዜ አውደ ውጊያዎችን በመክፈት ጠላትን እስከ መጨረሻው ድረስ መምታትም ይጠበቅብናል ብለዋልም። በቅጽል ስሙ ቆራጡ ተብሎ የሚጠራው አቶ በለጠ አንዳርጌ በተፈጸመበት ድንገተኛ ጥቃት ቆስሎ ሆስፒታል መግባቱ ተነገረም። አቶ በለጠም ትናንት ማለትም ሰኔ 6 ከቀኑ 9 ሰዓት ተኩል አካባቢም በከተማዋ ደብረ ሳቡር ከተማ ልዩ ቦታው መስቀል ስጋ ቤት ውስጥ ባለበት ነው። ለጊዜው ማንነታቸው ማነታቸው ባልታወቁ አካላት ጥቃት የተፈጸመበት አቶ በለጠ አንዳርጌ፣ አቶ ጸዳሉ ደሴ ከሳምንታት በፊት ለጸራማሪ ብልጽግና ቡድን እጃቸውን መስጠታቸው አይዘነጋም። ካዲና ገዳዩ ስርዓቱ ቀኝ እጁ ነው። ትላንትም በእውነተኛው የአማራ ትግል ስም ጭንብል ለብሶ ሲንገድል እና ሲዘርፍ የነበረው አላም በገሃድ ወደ እናት ቤቱ ብልጽግና የተቀላቀለው በለጠ አንዳርጌ ወይም ቆራጡ ትላንት ሰኔ ስድስት በሜጀር ጀኔራል ባንት አባት አንደኛ ኮር አባላት ውድ ወደ ከተማ ሰርገው በመግባት ደብረ ታቦር ቀበሌ 3 መስቀል ስጋቤት ዘርፎ በሰበሰበው የህዝብ ንረት ቆርጥ እየበላ ቆርጡን ሰጠውታል። ቆራጡ በለጠ አንዳርግ ቆራጡን ለመቁረጥ ደብረ ታቦር ከተማ ቀበሌ 3 መስቀል ስጋቤትም ተገኝቶ ነበረ። በቆራጥነት የካለ በቆራጥነት ቆርጥ እንዲቆርጥም የሚፈቅድ ትውልድ የለም እና በቆራጡ ላይም የማያዳግም እርምጃ እንደተወሰደ የመረጃ ምንጮቻችን ያችን ያካፍሉን መረጃም እያመላክታልም። የአማራ ፋኖ ብሔራዊ ሃይል በጎጃም የጎጃም አገው ምድር ሶስተኛ ክፍለ ጦር ውስጥ የሚገኘው ትልሊ ዘንግና ብርጌድ እና በአምስተኛ ክፍለ ጦር ውስጥ የሚገኘው ብሬዳሞት ብርጌድ በትናንት ኖር በቀጠናዊ ትስስር በአማካኝነት ቀጠናው ላይ ባሉት ጉዳዮች ላይ ጥልቅ ውይይት በማካሄድ ቀጣይ ስራ አቅጣጫዎችን በማስቀመጥ እንዲሁ ደግሞ ጥላትን በጋራ ለመምታት ዝግጁ ስለመሆናቸው ጭምር በይፋም አወስተባለው የተባለው ይህ ምክር ቤቱ አባል ዶክተር ደሳሌ ጫኔ መልእክት አስተላለፈም። እነዚህ ሁለት የባህር ዳር ወጣቶች ቴዎድሮስ ጌታቸውና ታደለ ጥበቡ ይባላሉ። ሁለቱም ወጣቶች በከተማ ማህበራዊ፣ ኢኮኖሚያዊ ጉዳይ ላይ ንቁ ተሳትፎ የነበራቸው በወጣቶችና በባህር ዳር ከተማ ህዝብ ዘንድም ተደማጭነት የነበራቸው ወጣቶች ነበሩ ብሎታል። ሁለቱም ከቤታቸው በጸጥታ አካላት ተይዘው ከተወሰዱ ከአንድ አመት በላይ አልፏቸዋል። ቤተሰቦቻቸውና ጓደኞቻቸው የት እንደደረሱ በተደጋጋሚ የሚመለከታቸው አካል በተደጋጋሚ የጠይቅን ምላሽ ማግኘት እንዳልቻሉ አሁንም በምን አይነት ሁኔታ እንደሚገኙ ማወቅ አልተቻለም። የሚመለከታቸው የባህር ዳር ከተማ የአማራ ክልልና የፌዴራል ጸጥታ አካላትና ሰብአዊ መብት ተሟጋቾች ስለ ጉዳዩ ምርመራ እንዳይደርሱበትን እንዲያሳውቁንም ጥሪ አቀርባለሁ ብሏል የምክር ቤቱ አባል ዶክተር ደሳሌ ጫኔ። ውድን፣ የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰዓት የመደመጥ አለባቸው ብዬ ያሰብኳቸው ሰበር ሁነታዊ መረጃዎች እነዚህ መስሉ ነበር። ለሁላችሁም መልካም ረፋድ ተመኘሁም።